ሰላም ጤና ስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት የዓለም ተጉዶ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሮብ ረፋድ የመጥናቸኋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማቸዋለሁ። አሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ስጠይቃለሁ። ቀጥታ ወደ መረጃዎች ነውም አልፎ መረጃን የማስቀድምላችሁ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተፎካካሪ ፓርቲዎች ተወካዮች ጋር ውይይት አድርጓል። አብዛኛው እንግዲህ ተፎካካሪ ፓርቲዎች ለመጀመሪያ ጊዜ የቀረቡና በሕዝብ ዘንዳም የማይታወቁ ናቸው ተብሏል። ለአዳነች አቤቤን በአዲስ አበባ ከተማ ኮሪደር ልማትን አስመልክተው ሙገሳ አቅርቦላቸዋል ተብሏል። ወይዘሮ አዳነች አቤቤ የተወሰኑት ተወካዮችንም ፓርቲዎች ሕዝብን እየቀሰቀሱ አመፅ ለማስነሳት እየሞከሩ ነው ብለዋል። በጦርነት ማሳካት ሲያቅታቸው ህዝባዊ አመፅን ጥሪ እያደረጉ እንደሆነ እንሰማለን ብሏል። ለተወካዮቹ ከንቲባዋ ከጤና ባለሙያዎች ጥያቄ ጋር በግልጽ ባይናገሩም እነሱን ለመጥቀስ የሞከሩበት አካሄድ ነው ተብሏል። ሌላው ከንቲባዋ ስለ ኤርትራ ጉዳይም በር እየከፈቱ እያስገቡ የሚገኙት የውስጥ ባንዳዎች ናቸው ስሉ እንግዲህ አንዳንድ ጉዳዮችን ለኤርትራ ሽፋን በመስጠት በር ከፍቶ ኤርትራን እንደፈለገች እንድትናገር ያደረጉት የራሳችን ባንዳ ናቸው፣ ባንዳ ኢትዮጵያ ውስጥ አለ ሲሉ የተናገሩበት ሁኔታን ያለው ኢትዮጵያ ውስጥ እንግዲህ ሁልጊዜ ባንዳ አለ ብሏል አዳነች አቤቤ። በሌላ መረጃ በወልቃይት ወረራ ለመፈጸም የሚንቀሳቀሱ ኃይል አድቦ እንዲቀመጥ ደብዳቤ ተጽፏል። ሰሞኑን እንግዲህ ወደ ፖርት ሱዳን የሄደው የልኡካን ቡድን በዚሁ በወልቃይት አስመልክተው ነው እንግዲህ በሱዳን ውስጥ ራሱን እያደራጀ ስለሆነ እሱ ሱዳን ውስጥ ሱዳን የምታደርገውን ሎጂስቲክ እና አንዳንድ የፋይናንስ እንድታቋርጥ ጥያቄ ነው የተላከው ተብሏል። ኢትዮጵያ አገዛዙ እንግዲህ እዛ ሱዳን ውስጥ የተከማቸውን አድሚ ሰባን ጨምሮ ሌሎች ዝግጅቶችንም በገደሉ ዳም የሚሆን መረጃ እየደረሰን ይገኛል፣ በማለት ነው እንግዲህ ለሱዳን ፕሬዝዳንት መልእክት የሄደው ነው የተባለው። ሎጂስቲክና እና ፋይናንስ እናንተ ናቸው የምታደርጉት፣ የጦርነት ቅድመ ዝግጅት እየተደረገብን ይገኛል፣ ይሄ ነገር እንዲቋረጥ የሚል መልእክት ነው እንግዲህ ወደ ሱዳን ፖርት ሱዳን እነ ሬዳዋን ሁሴን እና ጌታቸው ረዳ ደብዳቤ ይዞ የሄዱት ተብሏል። እንግዲህ አንዳንድ ከሱዳን ውስጥ በተግባር ባናይም ቅድመ ዝግጅቶች እና ንግግሮች እና መረጃዎች እየወጡ ይገኛሉ። ከውስጥም ከዛም በማድረግ ወልቃይትን ወደ ራሳቸው የመመለስና አገር የመሆን ሕልም እንቅስቃሴ አለ። ይሄ ነገር ይሳካ ላይ ይሳካ የሚሉ ሌላ ጉዳይ ሆኖ ቅድመ ዝግጅቶች እና መረጃዎች እየወጡ ይገኛሉ። እንግዲህ ስጋት ያደረበት የኢትዮጵያው አገዛዝ ኤርትራ እንቅስቃሴ እና የህዋት እንቅስቃሴ እንዲሁም ሱዳን ውስጥ ያለው ሁኔታ እና ሱዳንን ፈጥኖ ደራሽን ይረዳል ተብሎ ስለሚገመት እና ሱዳን በዚህ ጉዳይ ቂም ይዞብን ይሄንን አድሚ በመደገፍ እና በመርዳት ሌላ ነገር ይፈጠራል በማለት ስጋታቸውን እንግዲህ የገለጹበት ሁኔታ መኖሩን ነው መረጃዎች እየወጡ የሚገኙ። በሌላ መረጃ የአማራ ክልል ትምህርት ቢሮ ከትምህርት ሚኒስቴር ጋር ባዘጋጀው የጋራ ምክክር መከላከያ ፋኖ በአማራ ክልል ከትምህርት ቤቶች ለቅቆ እንዲወጣ አሳስቧል። እንግዲህ በታጠቁ ኃይሎች ትምህርት ቤቶቹ በመያዛቸው ከስድስት ሚሊዮን በላይ ተማሪ ለመማር አልቻለም በሚል ሕሳቤ ነው እንግዲህ ሁሉም ትምህርት ቤትን ለወታደራዊ ኢላማ የተጠቀሙባቸው ለቀው እንዲወጡ ስል እንግዲህ በድፍረት የአማራ ክልል ትምህርት ቢሮ አሳስቧል። አድማጮቻችን፣ ተመልካቾቻችን በአንድ በኩል መከላከያ ሰራዊት ከወጣ በ24 ሰዓት ውስጥ ፋኖ ክልሉን ይቆጣጠራል የሚል ስጋት ነበር ሲገልጹ የነበሩ በአንድ በኩል ደግሞ ትምህርት ቤቶቹ ስራ ያልጀመሩበት ዋናው ትልቁ ምክንያት አብዛኛው መከላከያ የተቆጣጠራቸው እና ሌላው ፋኖ ይገኝበታል ብሎ ነው እንግዲህ እየወነጀሉ የሚገኙት። እዚህ ላይ ፋኖ ትምህርት ቤት ውስጥ ይኖራል ብዬ አላስብም እኔ። ምክንያቱም ፋኖ ትምህርት ቤት ውስጥ የሚኖር ከሆነ ራሱ ለመሞት ራሱን አዘጋጅቷል ማለት ነው። ምክንያቱም አገዛዙ ፋኖ መንደር ውስጥ ገብቷል ብሎ የገበሬ ቤትን የሚመታ እንዴት ትምህርት ቤት ፋኖ በካምብነት ተጠቁመዋል ተብሎ ተነግሮት ዝም ልል ይችላል? በምንም ታምር ፋኖ ትምህርት ቤት ውስጥ አለ ብዬ አላስብም ነው ወይም ፋኖ ስርዓትን ለመጠበቅ ወይም ደግሞ የአማራ ተማሪዎች እንዲማሩ ስለሚፈልግ ትምህርት ቤት ውስጥ አልገባም ብዬ ሳይሆን፣ ካለው የአየር ጥቃት ካለው የአየር ጥቃት ስጋት ፋኖ ትምህርት ቤት ውስጥ እንዴት ሊቀመጥ ይችላል? ይሄ ውሸት ነው። ምንም አይነት ፋኖ ትምህርት ቤት ውስጥ አይኖርም። ለማስመሰል ነው መከላከያ ብቻ አይደለም ራሱ ፋኖም ትምህርት ቤቶቹ እንዳይማሩ ከልክሏል ለማለት ለፖለቲካ እንዲመቻቸው የተጠቀሙበት መረጃ ነው እንጂ ፋኖ ትምህርት ቤት ውስጥ በካምፕነት ይዞ ተገኝቷል ተብሎ አይታሰብም። ፋኖ ያለበትን ቦታ ገንዘብ ከፍሎ ጠቁሙን ብሎ የሚፈልጉ ሰዎች ፋኖ ተሰብስቦ ለሞት ተዘጋጅቶ ትምህርት ቤት ውስጥ ተቀምቶ እነሱን እየጠበቀ ነው ማለት ሰማይና ምድር መገናኘት ማለት ነው። አድማጮቻችን፣ ተመልካቾቻችን በሌላ መረጃ እንግዲህ አምባሳደር ዲና ሙፍቲ አነጋጋሪ ንግግር እንግዲህ ለፕሬዚዳንት ኢሳያስ አፈወርቂ ፍጹም አምባገነን ሲሉ በጽሁፍ አሳውቋል። የራሱን ሀገር የውስጥ ችግር ሳይፈቱ ወደ ኢትዮጵያ ማምጣት ማለት ሌላ ጉዳይ ነው። የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ ይገኛል ብሏል። እንግዲህ በአማራ ክልል እና በትግራይ ክልል ውስጥ የሚገኙትን ታጣቂዎችን በመደገፍ የፌዴራል መንግስትን ለመገልበጥ ነው ሙከራው ነው ያለው። የአፍሪካ ቀንድን በእሳት ማቀጣጠል ከማቀጣጠል ይቆጠቡ ስል እንግዲህ ዲና ሙፍቲ የተናገረበት ሁኔታ ነው ያለው። ከመከላከያ ሚኒስትር ከወይዘሮ አይሻ በኋላ እንግዲህ ለኤርትራ ምላሽ የሰጡት ሰው ሆኗል። እንግዲህ ሁለተኛ ሰው ሆኖ ተመዝግቧል። ዲና ሙፍቲ በሰሜኑ ጦርነት ወቅት እንግዲህ ዲና ሙፍቲ የነበራቸው ሚና ቃል አቀባይነት ሲሰሩ ነበር በዛን ሰዓት እንዴት ሲደግፉ እንደነበር የሚታወስ ጉዳይ ነው። ኤርትራ መንግስትስ ሲደግፉ ነበር፣ በርካታ ጉዳዮች ሲናገሩ ነበር። አሁን ደግሞ ተገልብቶ ይህንን ነገር ማቅረባቸው ትንሽ አሳፋሪና አነጋጋሪ የሚሆንበት ሁኔታ ነው ያለው። ብቻ በጣም አስቸጋሪ ነው። ብልጽግና እየተገለባበጠ ልክ እንደ በጋ ዝናብ መጣሁ ሳይል እንደሚዘንብ ዝናብ አይነት ነገር ነው እንግዲህ መግለጫዎችን እያወጡ የሚገኙት አብዛኛዎቹ ከጠቅላይ ሚኒስትሩ ጀምሮ ትናንትና ኢሳያስ አፈወርቂን ከነሱ ጋር ባንታረቅ ኖሮ አልኮልን ነበር ሲሉ የነበሩት ዛሬ ሳይንስ ሰፈወርቅን ጥፋተኛ አድርጎ የልማት ተቃራኒ አድርጎ ወይም ደግሞ ሀገራትን እርስ በርስ ለማባላት ግንባር ቀደም የተሰለፉ ሰው አድርጎ ማሳል ማለት ትንሽ ያሳፍራል። ምክንያቱም ቪዲዮ ስለተቀመጠ እና ያንዳንዱ ማህበረሰብ ያንን ቪዲዮ እያመጣ እያንሸራሸረ እየተመለከተ ስለሆነ የሚያሳፍር ነገር ባትሰሩ መልካም ብለን እናስባለን። በሌላ መረጃ ፕሮፌሰር መራራ ጉድና በኢትዮጵያ በኢትዮጵያ ውስጥ አሁን ባለው ሁኔታ ምርጫ ማካሄድ ተጨማሪ ቀውስ ያስከትላል ብሏል። እንግዲህ ፕሮፌሰሩ ከቢቢሲ ጋር ባደረጉት ውይይት ላይ ነው እንግዲህ ይህን የተናገረው ያለውን ስጋትን የገለጹበት። የመደራጀትና ሀሳብን በነፃነት መግለጽ አፈና ተጠናክረው ቀጥሏል። የፖለቲካ ምህዳር ተዘግቷል ይላል። አገሪቱም በከፋ ችግር ውስጥ ነው ያለችው ብሏል። መንግስት እንግዲህ የግል ምርጫ ካለ የግድ ምርጫ ካለ እንደከዚህ በፊቱ እንደ ዛሬ አራት ዓመቱ ሊያደርግ ይችላል። ከዚህ በዘለለ ሌላ አማራጭ የለም ነው የሚለው መራራ ጉድና። እንግዲህ የዛሬ አራት ዓመት አንዳንድ አካባቢዎች ጸጥታ ችግር አለ፣ አንዳንድ አካባቢዎች ደግሞ ምርጫ ማድረግ አይችሉም ተብሎ በራሱ ጊዜ ያለምንም ተፎካካሪ እና ያለምንም እንትን ያለፈበት ሁኔታ ነው ያለው። አሁንም እንደዚህ አይነት ምርጫዎችን ማድረግ ይችላል። ከዚህ ውጭ ግን ምርጫ ሊሆን አይችልም ነው የሚለው መራራ ጉድና። በሌላ መረጃ የመከላከያ ኤታማዦር ሹም በጤና መታመማቸው በጤና ሕመም ስለደረሰባቸው እንግዲህ ተሰምቷል። ለጊዜው ኃላፊነቱን እየተወጡ ያሉት ጀነራል ጌታቸው ጉድና ነው ተብሏል። ይሄ ጉዳይ በውስጣቸው እንግዲህ ውዝግብ አስነስቷል። አንድ ዋና መሪ ሲታመም ምክትል ነበር ቦታው መረከብ የነበረበት። ነገር ግን ምክትላቸው የአማ ምክትላቸው የአማራ ተወላጅ እንደመሆናቸው መጠን አብይ አህመድ እንግዲህ በምክትል የኤታማዦር ሹም ጀሬናር አበባ ታደሰ ላይ እምነት ስለሌላቸው ጀሬናር ጌታቸው ጉድናን አስቀምጧል ተብሏል። እንግዲህ ይሄን አክል ነው እንግዲህ በመካከላቸው ያለው ልዩነት። በሌላ መረጃ በጎንደር ከባድ ውጊያ እየተደረገ መሆኑ ተሰምቷል። በተለይ የጠዳ ክፍለ ከተማ ላይ ነው እንግዲህ ውጊያው እየተደረገ ይገኛል ተብሏል። የፋኖ ኃይሎች ማክሰኝት ከተማን ዘልቀው ገብቶበታል። የታሰሩ እስረኞችንም አስለቅቋል። በቁጥር ሰባ እስረኛ ተለቋል። ጎንደርን በሁለት አቅጣጫ ነው እንግዲህ ፋኖ ማጥቃት የፈጸመው ተብሏል። እንግዲህ በጎንደር ምስራቃዊ አቅጣጫም ከባድ ውጊያ እየተደረገ ይገኛል። በሌላ አቅጣጫም ከኤርፖርቱ በአራት ኪሎ ሜትር ርቀት ውጊያ መኖሩን ነው የተሰማው። አገዛዙ እንግዲህ በማስገደድ ስብሰባ በማስወጣት እና ሰልፍ ለማሰለፍ እየሞከረ ነው ይሄንን ለማፈተን ነው እንግዲህ ዋና ተልእኮ ተብሏል። ተመስገን ጥሩኔ ጨምሮ በርካታ ካድሬዎች ጎንደር በመግባታቸው ተሰምቷል። እንግዲህ ፋኖ ጥቃቱን ለመሰንዘር የሞከረበት ዋና አንዱ ይሄ ነው። ተመስገን ጥሩኔ ከዚህ በፊት እንግዲህ ሕዝባችን የበረሃ እርሻ እንጂ የበረሃ ሽፍታ አይፈልግም ብለው መናገሩን ተከትሎ ፋኖ ስሜታዊ በመሆን ወደዛ በማቅናቱ ነው እንግዲህ ይሄንን ለማክሸፍ እየተደረገ የሚገኘው ተብሏል። አድማጮቻችን፣ ተመልካቾቻችን እንግዲህ የብልጽግና ከፍተኛ የልኡካን ቡድን ተመስገን ጥሩነህን ተከትሎ ጎንደር መግባታቸውን ተከትሎ ነው ፋኖቹ አጭር ግዳጅ የተሰጣቸው። ይሄ አንድ የሽምቅ ውጊያ ተዋጊና የደፈታ የደፈጣ ውጊያ ወይም ደግሞ የጉሬላ ተዋጊ ተግባር በሰዓት ተመጥኖ ነው ግዳጅ የሚሰጥህ። በሰዓት ተመጥኖ ግዳጅ ይሰጣል። ይህን ግዳጅ የተወሰኑ ሰዎች ናቸው የሚፈጽሙት። ይህን ግዳጅ ነው እንግዲህ የፈጸሙ የሚገኙት። ይህ ግዳጅ አጭር የሆነ ግዳጅ ነው። በሌላ መረጃ የሱዳን ፈጥኖ ደራሽ የተሸነፍኩት በጠላት ብርታት ሳይሆን በኢሳያስ ድጋፍ ሰጪነት ነው ብሏል። ወላሂ ኢሳያስን እንበቀላለን ብሎ ምሎ ዝቷል። እንግዲህ የሱዳን ፈጥኖ ደራሽ ጀኔራል አምዳዳ ጋሎን ከፍተኛ ዛቻ አሰምቷል። በሌላ መረጃ ካድሬው ይርጋ ሲሳይ ታች ጋይንት፣ ላይ ጋይንት በመምጣት ህዝብን ለማወያየት ሞክሯል። ከህዝቡ ግን ተቃውሞ ገጥሟቸዋል ነው ተባለው። በህዝባችን ሞት ላይ የራሳቸውን ድግስ የምትደግሱ ናችሁ ብሏል፣ በግልጽ አሰምቷል። ህዝቡ እስካሁን ያላችሁትን ሁሉ እስካሁን ያላችሁን ሁሉ ልንረሳ እንችላለን ነገር ግን የደረሰብንን አንረሳም ብሏል ህዝቡ ፋኖን ያለ ስሙ ስም አትስጡት ስሉ ከፋኖ ጎን መቆማቸውንም ሳይፈሩ በድፍረት አሳይቷል አድማጮቻችን ላይ ጋይንትና ታች ጋይንት አቶ ይርጋ ሲሳ ይላል ህዝቡ ወደ ጋይንት የመጣው ለምርጫ ቅስቀሳ ነበር ከዛ በኋላ ያለንበትንም ዞር ብሎ አላየንም አልተመለከተንም አሁንም የጨነቀ ዕለት ነው የደረሰበት ነው የመጣ ብሏል። ህዝቡ በድፍረት በጣም የሚገርም ነው ማህበረሰቡ። እንግዲህ በሌላ መረጃ በትላንትና ውጊያ የወልዲያ ከተማ ሆስፒታል በቁስለኛ መሞላታቸውን ከሰሜን ወሎ የሚወጡ መረጃዎች ያመላክታሉ። ተመላላሽ ታካሚዎች ዝግ እንደተደረገ እና ቁስለኛ ብቻን እያስተናገዱ እንደሚገኙ ተገልጿል። ሌላው ጠቅላይ ሚኒስትር ከማይወክሉት ከጤና ባለሙያዎች ጋር ውይይት ሊያደርጉ ነው ሲሉ የጤና ባለሙያዎች ማህበር አስታውቋል። 99% የማይወክሉን ግለሰቦች ናቸው። ከጠቅላይ ሚኒስትሩ ጋር ውይይት ለማድረግ የተዘጋጁት ስለዚህ እነዚህ ሰዎች አይወክሉንም ህዝቡ ሊያውቅልን ያስፈልጋል ስሉ አስጠንቅቋል። አድማጮቻችን፣ ተመልካቾቻችን እንግዲህ በኢትዮጵያ ውስጥ ያለውን ፖለቲካ ታውቃላችሁ። አንዱ ትክክለኛና ቀጥተኛ ስራ ሲሰራ፣ አንዱ ደግሞ አስመሳይ እና መስሎ ለማደር የሚፈልግ ነው። አሁንም በጤና ባለሙያዎች ውስጥ እንግዲህ ብልጽግናን የሚደግፉት እና የብልጽግና አባል የሆኑት እኛ የጤና ባለሙያዎች ነን ብሎ ጋውን ለብሶ የጤና ባለሙያዎችን ጥያቄ ለመቅበር ከጠቅላይ ሚኒስትሩ ጋር ተወያየን ብሎ አንዳንድ ጥያቄና አንዳንድ ነገሮችን ከውስጥ ሀሳብ በመሰንዘር አጨብጭቦ ሊወጡና አጽድቆ ተስማምተናል ብሎ ሊሄዱ ነው። ከዚያም በኋላ ደግሞ አገዛዙ የተስማማንበትን ጉዳይ ይሄውና፣ በአጠቃላይ በአገሪቱ ውስጥ ሰላም እንዳይመጣና ህዝብ ታክሞ እንዲድን የማይፈልጉት ናቸው የረበሹ በማለት ሌሎች ትክክለኛ የጤና ባለሙያዎችን ለማሰር ከማይወክሏቸው ጋር ውይይት ለማድረግ እቅድ ማቀዱ መረጃው ሾልኮ የጤና ባለሙያዎች እጅ ገብቷል ይሄንን ነው እንግዲህ ህዝቡ ይወቅልን እኛን ከማይወክሉት ሰዎች ጋር ለመወያየት ተዘጋጅቷል ጠቅላይ ሚኒስትሩ እያሉ ይገኛሉ አድማጮቻችን ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር በተመሳሳይ ፕሮግራምና መራግብር በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንዲሆንላችሁ እመኛለሁ ሰላም